አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ ቻናል ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላሂ ረቢል አለሚን ዛሬ የህፃናት ልጆችን አስቂኝ ቪዲዮዎች ይዤላችሁ መጥቻለሁኝ። በጣም ያው ህጻናቶች በጣም እንደሚያዝናኑ አውቃላችሁ። በዚህም ደግሞ ቁም ነገራቶችን የምነግራችሁ ይሆናል። ቪዲዮውን መጨረሻው እስከመጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው በመጀመሪያ ሁሌም እንደምነግራችሁ አረብ ሀገር ያላችሁ እህቶች እድሜያችሁን የጨረሳችሁ፣ በቃ እዛ ተቀምጣችሁ ብዙ አመትን እያስቆጠራችሁ ያላችሁ፣ ኢትዮጵያ ለመግባት የፈራችሁ፣ ኑሮ ውድነቱንም ይሁን ጦርነቱንም ይሁን እየፈራችሁ ብዙ ልጆች በውስጥ የምታናግረኝ ምከሪኝ፣ በቃ ብዙ አመቴ ነው ልጅ አልወለድኩም፣ ባሌጋ እንዲህ እንዲሆነን ተፋተናል የምትሉ በጣም ብዙ ልጆች አላችሁ። ኮሜንት ላይ የምትጽፉ አላችሁ። እና እህቶቼ እኔ ለእናንተ በጣም ነው የማስበው፣ ወላሂ ነው የምላችሁ። ብዙ ጊዜ ይጨነቃለሁኝ ሀታ ማለት ነው። እና የሆነ እንደዚሁኛ ነበር እንደዚሁኛ ነበር፣ ቤት ሰርቼ ተብላሽቶብኝ፣ ባሌ እንዲ እንዲ አርጎኝ፣ በቃ ልጅ ሳልወልድ እስካሁን ድረስ ሰላሳ ምናምን አመቴ ምናምን የምትሉ አላችሁ። እና በጣም ነው ለእናንተ ማዝ ነው እኔ ግዴታ ያች ልጅ እህቴ ዘመዴ ምናም መሆን አይጠበቅባትም። እኔ አረብ ሀገርም ኑር ያለሁኝ ኢትዮጵያም እየኖርኩት ነው፣ እና ኑሮው አንድ አይነት ነው በቃ እዛም መዳን ቤት ልፍት ስርት እያደረጋችሁ ምንም ለውጥ የለም። እዚህም ኢትዮጵያ ተቀምጣችሁ የምትኖሩት ኑሮ አንድ አይነት ነው በቃ ስለዚህ፣ ዱንያ አትሞላም፣ ዱንያ አትጠገብም። በቃ እኛ እንፏጭራለን እንለፋለን አላህ ሁን ያለው ብቻ ነው የሚሳካው። እና የሆነ ነገር እንሰራለን ብለን አስበን አቅደን ወጣን ለፋን ለፋን ያ ነገር የማይሳካ ከሆነ በቃ ያን ነገር ትውት እናድርገው። አረብ ሀገርን ሄድን አይደለ? እንቀየራለን ብለን ከሀገራችን ወጣን። ነገር ግን ያ ነገር የማይሳካልን ከሆነ ደግሞ ወደ ሀገራችን ተመልሰን መጥተን ያለውን ሁኔታ ማየት ነው። እስኪ ምናልባት ርዝቃችሁን ፈልጉ ተብለናል። እኛ አገር ጥለን ሂደናል። እርዚቃችን ደግሞ ምናልባትም ሀገራችን ውስጥ ሊሆን ይችላል። እና አልሳካልን ካለ በተለይ በበሽታ የምንሰቃይ ልጆች ማለት ነው። ብዙ ጊዜ እንደዚህ ያጋጥመኛል። በጣም በቃ ብዙ ጊዜ ነው የምታመመው፣ በቃ ወስጄ የሰራሁትን ለሐኪም ቤት ነው የምትሉ ልጆች አላችሁ። እና እኔም እንደዛ ስለነበርኩኝ ነው ይሄ ነገር ወላሂ እንደዚህ ስትልኝ እኔ ከእናንተ በላይ በጣም ነው ማዝ ነው ለሁሉም ሴቶች ማለት ነው። አረብ ሀገር የመደም ቅመሞች ሆነን ስንሰራ ለኖር ነው ልክ እንደኔ አሁንም እየሰራችሁ ላላችሁ በጣም ነው ማዝ ነው ወላሂ ነው የምላችሁ እኔ ስለኖርኩበት ማለት ነው። እና ኢትዮጵያ ውስጥ መጥቼ ደግሞ ምንም ለውጥ የለም። በቃ ሰው ሁሉም የራሱን ህይወት ነው የሚኖረው። ኑሮ ውድነት፣ ውድነት፣ ውድነት ይባላል። ወላሂ ቤት ውስጥ ያን ኑሮ ውድነት የለም። የሚገርማችሁ ነገር ቤት ውስጥ እኔ ብዙ ጊዜ ምግብ እየተረፈብኝ እየደፋው በጣም እቸገራለሁ። እና ብዙ ሰው እንደዛ ነው። በቃ ቤት ውስጥ ሞልቶ ትርፍርፍ ብሎ እንግዳ ቢመጣ እንደፈለገ በልቶ ምናም ነው የሚሄደው። ነገር ግን ያው ገበያ ላይ ስትሄዱ እቃዎች ጨምረዋል፣ የሆነ ነገር ጨምረዋል። ያ ያ ብቻ ነው። አሁን ሰው ሁሉም ኑሮ ተወዷል እያለ በቃ ሊጨልል ያየው ማለት ነው። ግን ያ ነገር ቤት ውስጥ ስትመጡ አልሐምዱሊላህ በረካ አለው። በቃ ትርፍርፍ ነው የሚለው እና ቤታችሁ የምትቀምሱት ካላጣችሁ በቃ በልታችሁ የምታድሩት ልጆቻችሁን የምታበሉት ካላጣችሁ ምንድን ነው የሚያስጨንቀው ነገር? የትም ሄዳችሁ ሆዳችሁ ሞልታችሁ ለማደር ነው አይደል? ሌላ ምንም እኮ የምታደርጉት ነገር የለም። እና መዳን ቤት ብንኖርም ሰው ቤት ነው ያለ፣ ነው ታዘነ ነው የምንኖሩ ደስተኛ ሆነን አይደለም የምንኖረው። ኢትዮጵያ መጥተን ግን በትንሽዬ ጎጇችን በቃ የራሳችን ሕይወት ራሳችን መርተን፣ ራሳችንን አዘን፣ ከደከመን አርፈን፣ ካመመን ተኝተን፣ በቃ ስራችን ትውት አድርገ ነው ተኝት ያ አላህ፣ እንዴት ደስ እንደሚል ራሳችሁን በራሳችሁ አዛችሁ መኖር ማለት ነው። ይሄን ስላችሁ ግን ብራችሁን የተወሰነ ይዛችሁ፣ ትንሽዬም ቢሆን ለሆነ ነገር መጀመሪያ ይሆናችኋል መቋቋሚያ እንደዛ አድርጋችሁ ገንዘባችሁን ይዛችሁ ገብታችሁ። በቃ ይሄ አሰስ ገሰስ አትሰብስቡ። ልብስ ነሽ እቃ ነሽ ምንትሴ ምናምን እያላችሁ ገንዘባችሁን አታባክኑ። አንደኛ ቀረጡ ብዙ ነው፣ ሁለተኛ እዚህ ከመጣ በኋላ ምንየምትጠቀሙበት ነገር የለም። ምናልባት አንዳንድ ወሳኝ ወሳኝ እቃዎች ካልሆነ በስተቀር ማለት ነው። ኮሜንት ላይ አንዳንድ ጊዜ የሚጠቅመንን እቃ ነገር ይሄን ይሄን አምጡ በይን ምናምን ትላላችሁ ግን ከዚህ በፊት ዘርዝሬ የተናገር ያለሁኝ የሚያስፈልጉ ነገሮች ማለት ነው፣ ወሳኝ ከተባሉ ከዛ ውጭ ያለው ነገር ግን ኢትዮጵያ ውስጥ ሞልቷል። በቃ ሁሉ ነገር ሞልቷል። ኢትዮጵያ የሌለ የለም። ብዙ ጊዜ ጥራቱ ምናምን ምናምን እንትሉት ትችላላችሁ። አንዳንድ ነገሮች ላይ ነው ምናልባት ጥራት፣ ለዛውም ብር ከጨመራ አድርጋችሁ አሪፍ የሆነ ብራንድ የሆነ እቃ ከገዛችሁ ያው ነው ብሩ ስለሚለያይ ብቻ ነው። እረከስ ያለ ነገር እንግዛ ካላችሁ ደግሞ ጊዜያዊ ነገር ሊሆንባችሁ ይችላል እንጂ እቃም ሞልተዋል እና ወዶችዬ፣ ጊዜያችሁን አትብሉት፣ በቃ እድሜያችሁን አትጠጡት። ሀገር አረብ ሀገር እየተገዘገዛችሁ ብዙ ሰው በቃ ከመጣ በኋላ እዚህ ሐኪም ቤት ለሐኪም ቤት መዞር ሐኪም ቤት ለሐኪም ቤት መዞር እኔ በቅርብ ማቃት ልጅ መታ ኢትዮጵያ ከዛ ብትል ብትል ብትል አልወልዳለች። ሐኪም ቤት ስትሄድ የሆነ መጸዳት አለብሽ ምናምን ምናምን ማህጸንሽን ተብላ ማህጸኗን ተጸዳሽ ማለት ነው። በዛ በማህጸን በምትጸዳ ሰዓት የምንድን ቱቦ ምናምን የማህጸኗ የሽንት ቱቦ አካባቢ ላይ ነው መሰለኝ የሆነ ችግር ተፈጥሮ በዛ ምክንያት በሽተኛ ሆነች። እሷ አይደለም ልትወልድ ጭራሽ ሌላ በሽታ መጣች እና በጣም ነው ያዘንኩት እኔ በሷ እና ለእናንተ ትምህርት ይሆናችኋል። እዚህ ከመጣችሁ ገንዘብ ብትይዙት ራሱ ይዛችሁት መታችሁ ኢትዮጵያ ወይ ልጅ ለማግኘት ሐኪም ቤት ለሐኪም ቤት ወይ ደግሞ ብዙ ጊዜ ታማችሁ ኑራችሁ ከሆነ አረብ ሀገር እዚህ ኢትዮጵያ መታችሁ ጤናችሁን ፍለጋ፣ በቃ ጤናችሁን ለመጣር ብዙ ገንዘብ ያ የሰራችሁትን ብዙ አመታት የሰራችሁትን ታጠፉታላችሁ በተወሰነች ወራት ማለት ነው። እና እራሳችሁን እስኪ ቁጭ ብላችሁ ምን አለኝ ያለሁበት አመታችሁ ስንት ነው? ከመጣችሁ፣ ሳውዲ አረቢያ ከመጣሁኝ፣ ወይም ዱባይ ከመጣሁኝ፣ ኩዌት ከመጣሁኝ ስንት አመቴ ነው? ስንት አመቶ ነው? እኔ እድሜ ስንት ነው? መውለድ ያለብኝ መቼ ነው? ማግባት ያለብኝ መቼ ነው ብላችሁ ሴቶችዬ፣ ህይወታችሁን መኖር አለባችሁ ገብቷችኋል? እና ራሳችሁን ጠይቁት ቁጭ ብላችሁ ራሳችሁን ጠይቁ። ከዛ በቃ የሰው ሀገር ምንም እንደማይጠቅም የሰራችሁት ብር ለምንም እንደማይጠቅማችሁ ከዛ ይገባችኋል ማለት ነው። አንድ ልጅ ቢኖራችሁ ነገ ጧት እናንተ አንገታችሁን ስትደፉ ቀና የሚያደርጋችሁ እንባችሁ ሲፈስ እንባችሁን የሚጠርግ ሀዘን ሲገባባችሁ ደግሞ እናቴ ምን ሆነሽ ነው እማ ምን ሆነሽ ነው የሚላችሁ ልጅ አንድ ልጅም ቢሆን መውለድ አለባችሁ። ይሄ ደግሞ ገንዘብ ሰብስባችሁ ሰብስባችሁት በኋላ ልጅ አይገኝም። ልጅ መጀመሪያ ትወልዳላችሁ፣ ከዛ በኋላ ገንዘብን ትፈልጋላችሁ። መጀመሪያ ብትለፉ ብትለፉ አልሳካ ካለ ማለት ነው እና መጀመሪያ ልጃችሁን ወልዳችሁ አረብ ሀገር እንደሆነ መልሳችሁ መሄድ ትችላላችሁ። ገብቷችኋል? እድሜያችሁ ከሄደ ግን ልጅ በጣም ብዙ ሰው ልጅ ፍለጋ እየተንገላታ ነው። እና ኢትዮጵያ ውስጥ ሁኜ የማየው ነገር በብዛት ይህንን ነገር ነው እና ይህን ትምህርት ይሁናችሁ አይምሯችሁ አስገብታችሁ አጠንጥኑት ኑሮ ተወደዋል እዚህ ጋ ጦርነት ነው ምናምን እያላችሁ ማለት ነው በቃ አላህ ኑሮ ያለንን ህይወት እንኖራለን አላህ ብሎ ያለንን ነገር ርዚቃችን በልተን ነው የምንሞተው እና እዚህም ብትመጡ ያው ነው እዛም ብትኖሩ ያው ነው እኔ ምንም ልዩነት አላየሁም ንገራችሁ ስለዚህ ራሳችሁን በራሳችሁ አዛችሁ አርፋችሁ ደስተኛ ህይወት እንድትኖሩ አገራችሁ ግቡ። ይህን የምላችሁ ልጆች፣ ያው እንተዋወቃለን ብዙ ጊዜ ኮሜንት ላይ ምከሪን፣ እንደዚህ ነው እንደዚህ ነው እድሜ የሄደ ልጅ ሳልወልድ እንደዚህ ሳልሰራ የምትሉ በውስጥም የምታናግሩኝ፣ ለሁላችሁም ይጠቅማል ብዬ ነው ይህንን ሀሳብ ያመጣሁት። ልጆች እንዴት ነው እንደዚህ ምንጭራቸውን ሲዘረጉ ሀብራቸው አልቅሳቸው አታቁም። እኔ ልጆች አንዳንድ ጊዜ እንደዚህ ምጭራቸውን ሲዘረጉ ህፃን ሆኖ በጣም ነው የሚያሳዝኑኝ፣ ና ውስጤ ይናካል። የሆነ የተከፉ ይመስለኛል። እና ዶክተር ውሳ እንዴት ነው መርፌ የሚወጋው? አገራችን ላይ እንደዚህ አይነት መርፌ ለህፃናቶች የሚወጋ ዶክተር ቢኖር ማለት ነው። እና ያው በጣም ደስ ይላል አሪፍ ነው። ህንዳዊ ዶክተር ነው ልጆችን እንደዚህ እያሳሳቀ ምናምን ነው መርፌ የሚወጋቸው። የተወጉ ራሱ ሳይመስላቸው ወደ ጨዋታው እንትን ይላሉ እና ልጆችን እንደዚህ እያታለለ ነው እንዴት ነው የሚደነቅ ዶክተር ነው እና ወዶች ይህንን ይመስላል። ልጆች እንግዲህ ጥፋታቸውም ሁሉ ነገራቸውም በቃ ማር ነው ይጣፍጣል። እና እንግዲህ ጊዜያችሁን ሰቡትና፣ እድሜያችሁ እየሄደ ያለ ልጆች ጦርነትን ማትፍሩ ረሀብ ማትፍሩ፣ እንግዲህ ኑሮ ውድነትን ማለት ነው። ያው አላህ ያለው ነው የሚሆነው። የሚሳካላችሁም ሁሉ ነገር አላህ ሲል ነው። እና አብሾሩ መግባት ካለባችሁ አገራችሁ ግቡ እላችኋለሁ። ውዶች እንግዲህ ለዛሬ የመጣሁበት ቪዲዮ ይህንን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ኢንሻአላህ በሚጠቅም ነገር ተመልሼ እመጣለሁ። አላህ ሰላማችሁን ብዝት ያድርገው፣ ሀገራችንንም ሰላም ያድርግልን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ